ለጀነራል ሪካል ስለ ወይዘሮ አዳነቻ ስታነሳ ወደ ኋላ ላይ አንድ ጥያቄ ከእሷ ጋር የተያያዘ ይኖረናል። ምክንያቱም የፖለቲካ ፓርቲዎች ሰጧት አሉ። በጣም በጣም አስገራሚ ነገር ነው። የፖለቲካ ፓርቲዎች ለአዳነቻ በበስ ሽልማት ከሰጡ ኢትዮጵያ ውስጥ የፖለቲካ ፓርቲ ለምን አስፈለገ የሚል እንዶ በጣም ቀለል ያለ ጥያቄ ልናነሳ እንችላለን። ወደኋላ ላይ እናነሳለን። አዳነቻ በበስ የተጫወተችው ከዚህ ከጤና ባለሙያዎቹና ከመምራን ሊመጣ ከሚችል የመምራን ተቃውሞ ለመዳን በሚል የፈጠረችው ነገር በኢኮኖሚ ባለሙያዎች እየተተቸ ነው። ክቡር ገና ሁሉ ወጥተው እየጻፉበት ያለው ጉዳይ ነው። እዛ ለድለላ እና ለመሸንገል ብላ ያቀረበችው መረጃ ምን ያህል ራቁቱን የቀረ መሆኑን ምን ያህል በህዝብ ለህዝብ እንዲያዝ አይነት ስቃይ ደንታ እንደሌላቸው የሚያሳይ መሆኑን እንደው በጨረፍታ አንስተ እንወያይበታለን። እንደው አብዬ ሰሞኑን የገባበት እንግዲህ የተናገራቸው ነገሮች መቼም ከሚዲያ ጣል እያደረገ ለአንድም ቀን ይሁን ለሁለትም ቀን መወያያ መሆኑን እንደሚፈልግ ከዚህ በፊት በተደጋጋሚ የሚነሳ ጉዳይ ነው። ባለፉት ሰባት ዓመታትም ያንን ያሳየን። ሰሞኑንም እንደዚሁ አንዳንድ ነገሮችን ተናግሯል። ወደ ሀዲያ አካባቢ ሄዶ የገጠር ኮሪደር ልማት በሚል የሆነ እንፈታተሽ እንፈታ ምንድን ነው ይዋጣለን አይነትም መግለጫ የሰጠበት ሁኔታ ነው ያለው። የገጠር ኮሪደር ልማት ምንድን ነው የሚለውን ባለሙያዎችንም ስንጠይቅ ከዚህ በፊት የገጠር የጤና ኤክስቴንሽን የሚባል አለ አስራ ስድስት ነው ምናምን አይነት ስራዎች ይሰራሉ። ከዛ ውስጥ ሶስቱን ወስዶ ነው አሁን ልክ እንደ አዲስ ኮሪደር የሚል ስያሜ ሰጥቶ ሌላ ታሪክ ለመፍጠር የሞከረው ብለው ባለሙያዎች፣ እዛው ውስጥ የሚሰሩ ባለሙያዎች እያጋለጡት ይገኛሉ። ለማንኛውም የተናገረውን ተከታትላል። ኑና እናንተም ስሩና አሳዩን እኛን፣ ይሄ ይቀድማል ያ ይቀድማል እያላችሁ አትናገሩን፣ እኛ እየሰራን ነው። እናንተ እየመጣችሁ የዳቦ ስም አትስጡት፣ ከፈለጋችሁ ሰርታችሁ አሳዩን ብሏል። ምን ደረጃ ደረሰ? ሰው በዚህ መልኩ ሊገለጽ የሚችል ነው ወይ የአንድ ሀገር መሪ? እንደው ይሳእኔ አንድ ነገር በእውነት አይደለም በዘጠና ሰባት ዓመተ ምህረት የሆነ ነገር ትዝ ይለኛል እና እኔ በዛን ጊዜ በዘጠና ሰባት አንድ ወረዳ ውስጥ እሰራ ነበረ የመስኖ ግንባታ ክትትል መሐንዲሱኝ ሰራ ነበረ እና ይህንን የመስኖ ዳይቨርሽን ለገበሬዎች የነበራቸውን ትራዲሽናል የሆነ ነገር ዳይቨርሽኑን ስኬላፕ እያደረግን ያደረግን እንሰራላቸዋለን በፊት የነበሩ መስኖዎች ላይ እና እዛ ስናደርግ በዘላቂው የሚሰሩ ግንባታዎችን እንዲጠብቁ የኮሙኒቲ ማስተዋጽኦ ይደረጋል። እኔም ማስታውሰውን የውነት ኬዝ ነው የምነግር እና ያን ነ የመስኖ የሚሰሩ በዛ የአካባቢው ተፋሰስ ተጠቃሚ ገበሬዎች ድንጋይ ምን ያደርጉና ለእኛ ለመስኖ ለምንሰራው ግንባታ ለኮንስትራክሽኑ መንግስት ከሚያቀርቡ አሸዋ፣ ሲሚንቶ ኮንትራክተር በተጨማሪ እነሱ የድንጋይና የጉልበት ስራ ገበሬዎች እንዲሰሩ ይሰበሰባሉ ማለት ነው እና እዛ ያችን ሱፐርቫይዝ ላረጋች ስሞል ስኬል ኢሪጌሽን የሚሰራበትን ዳይቨርሽን ላይ ሲሄድ ገበሬዎችን ሰብስቦ በዘጠና ሰባት ምርጫ ጊዜ ነው። አንድ ካድሬ ያወራል እና ራቅ ብዬ ነው የምሰማው፣ እኔ ማለት ነው። ለዛ ለመስኖ ስራ የተሰበሰቡ ገበሬዎች እና ምንድን ነው የሚያወራቸው? ቅንጅት ምን አድርጎላቸዋል? አሁን ይሄን መስኖ ያሰራው መንግስት ነው፣ ጤና ጣቢያ የከፈተው ምንድን ነው፣ ቅንጅት ምን አድርጓል? ቅንጅትን የምትመርጡት እንደውቁ እና ቅንጅት አንድ ነገር አድርጎላቸዋል። መንገድ ሰርቷል፣ ጤና ጣቢያ ሰርቷል፣ ትምህርት ቤት ሰርቷል፣ ይሄንን የምታዩትን መስኖ አሰርቷል ይላል። እኔ ሳቄ በርቀት ነው የምሰማው እንደነገርኩህ እዛ ኤግዛክትሊ። እንግዲህ አሁን አብይም የሚለው ነገር ይሄንን ነው። አሁን በቃ ያንን እንደዛ ያ በዘጠና ሰባት ያለው መጨረሻ እንደዚህ ያለው ወሬ እና እንዴ ጋሽ እንዴት ነው ቅንጅት መንግስት ሳይሆን ይሄንን ነገር መስራት ይችላል? እንደ ቅንጅት እኮ ገና መንግስት ልሆና ያለው መንግስት ሳይሆን ግብር ሳይሰበስብ እንዴት አድርጎ ይሆናል ብለው ራሳቸው ገበሬዎች ይጠይቁት ትዝ ይለኛልና ቅንጅት እኮ ገና መንግስት ልሆና ያለው እንጂ መንግስት አልሆነም ብለው ገበሬዎች ራሳቸው መልስ ሲሰጡ ስለዛ ካድሬ ትዝ ይለኛልና እና አሁንም ይሄ በካድሬ ያለ ሰው ወረዳ ካድሬ ቢያደረገው እንደው ገበሬዎችን ንቃተ ሌና ከኔጋ አይደርስ ይደርስ ይሆናል ብሎ ተሸውዶ የገበሬዎችን ንቃተ ሳያውቅ ይሆናል ልልህ ይችላሉ። ጠቅላይ ሚኒስተሩ ግን ኑና ስሩ ሲል እሱ ጠቅላይ ሚኒስተር ከመሆኑ በፊት የሚያወራው ነገር ሁሉ እኮ ምንድን ነበረ? በድህነት በደህነት ያደኩ አ በሽሮ በእምባ የተሰራ ሽሮ በችግሬ ጊዜ ደራሽ እያለ ወርቅነህ ገበየሁን ሲያሞካሸው ነበር። የደሃ ጊዜ ጓደኛ ያለማን ማለት እና ባለስልጣን ከመሆኑ በፊት ስለ ድህነት እና በድህነት ስለማደው እንጂ አብይ ምንም ነገር ባለስልጣን ከመሆኑ በፊት ሰርቶ አያውቅም እና አንድ ስልጣን ላይ የለለ ኃይል ኢትዮጵያን የሚያክል ትልቅ መንግስት ስለያዘ በኋላ ነጋዴውንም እያስፈራራ ገበሬውንም እያስፈራራ። መጽሐፌን ካልገዛ የመንግስት ሰራተኛ ትባረራለህ እያለ የሰበሰበውን ነገር ያደረገውን አንድ የተቃዋሚ መሪ ምን አድርጎ ሊሰራለት እና እንደዚህ የሚያስብ ሰውዬ ይሄ ሰውዬ አሁን ይህንን ሰውዬ አንድ ቀን ስልጣን ላይ ማደር አለበት ትላለ እና በጣም ያ የወረዳ ካድሪ ሲል የሰማሁትን እና ለጓደኞቼ እንደቀልሰው አራቸው የነበረውን ነገር አንድ ጠቅላይ ሚኒስትር በይፋ ሲናገረው ስሰማ መችስ እንደው ከመሸማቀቅ በፊት ሌላ ምን ላለው መሳይ አይከባድ ነው እንጂ ነው ይልቃል። እንግዲህ ብዙ ጊዜ ብዙ ነገር ተናግሯል፣ ግን እንደዚህኛው ደግሞ እንዳልከው ነው። አንድ መንግስት ይተቻል። ምንም እንኳን አይደለም እንደ አብይ አይነት ደካማና ልፍስፍስ በብዙ ክፍተቶች የሚገለጽ አገዛዝ ይቅርና ጠንካራ የሚባሉ መንግስታትም ቅዱስ የሚባልም ካለ የሚተችበት ነገር አይጠፋም። ለምን ተተቸው ለምን ፕራዮሪቲ ቅድመ ቅደም ተከተል የለህም አሁን እኮ የሚቀድመው እነዚህ ገበሬዎች የሚፈልጉት እህል ነው ራባቸው አንጀታቸው ላይ ምግብ ጣል አድርግ ይህንን አስቀድም እንጂ እንደው ምንድን ያለው ከብት መኖሪያና የነሱ መኖሪያ መለያየት አለበት መጸዳጃ ቤት ሊኖራቸው ይገባል ይሄ ይደርሳል ግድ የለም መጸዳጃ ቤት የሚሄዱት እኮ ሲበሉ ነው አሁን የሚበሉት ነገር የለም ይህንን መጠየቅ በዚህ ደረጃ ላይ ሊያስቆጣ ይችላል ወይ? ወይስ ስሜቱን መቆጣጠር አቃተው? ወይስ እየመጣበት ያለው አደጋ አጠቃላይ የህዝብ ማዕበል ከወዲሁ ምናልባት ፍርሃቱ ከቁጥጥር ውጭ ወጥቶበት ነው ማለት እንችላለን? አዎ፣ እንደዛ ነው። አንደኛ ይሄ በእናንተ በኩል ያለው ፕሮፓጋንዳ፣ እሱ እንግዲህ እንዳልከው የተፈጠረው ረዥም ጊዜ ፖሊሲ ነድፎ ሰርቶ በዛ ውስጥ ያንን ባደረገው ስራ በህዝብ ውስጥ ተወዶ የኖረ ሰው አይደለም አብይ። እና በአጠቃላይ የመጣው ነው እንትን ያለው በዚህ በሶሻል ሚዲያ ዘመን በፎቶ እና በግርግር ያደገ ሰው ነው። ስለዚህ ይህንን ነገር አሁን ፍቅሩ እንደነበረው እና ሰማይ እንዳደረሰው ደግሞ ያ መልሶ ራሱን ሲመታው አሁን መቋቋም አቅቶታልና በጣም እንደ መታመሙን ነው የሚያሳይህ የዚህ የፕሮፓጋንዳ ሁኔታ በሶሻል ሚዲያ የመጣው ነገር እሱ ህይወቱን በዛች በሶሻል ሚዲያ እና በፎቶ በማደናገር ደጋግሜ እንደምናገረው ዲሰፕሽን እና ማኒፕሌሽን ስለነበረ ያ ደግሞ በይፋ ስለታወቀበት አሁን አሞታል። ቢተር መሆኑን እና እኔ እንደው የማየው ነገር ሁሉ አሁን እሱ የተናገረውን ሱዳን የላከውን፣ የምክክር ኮሚሽን ብሎ ያለውን፣ የአውሮፓ ጉብኝቱን ውርደት፣ ስለ ሀኪሞች የተናገረውን ነገር ሁሉ ብታየው በአጠቃላይ ይሄ ሰውነት ሁሉ ቁስል መሆኑን ነው የሚያሳየ እንጂ ቅድም እንዳልከው የጤና ኤክስቴንሽኖች ወይም ደግሞ የግብርና የኑሮ ዘዴ ባለሙያዎች ስለምድጃ አሰራር ስለ ከብቶች እና ስለ ቤት አሰራር ወይም ጤናቸውን ለመጠበቅ ስለሚያደርጉት ነገር የሚያደርጉት ነገር አብይ እንደ አዲስ ነገር እዛ ላይ ሂዶ ሲያወራ ወሬ መፍጠር አልቻለም እንዳልኩ ነው በቃ ወሬ ለአብይ ስራ ነው የተሰራን ነገር መጎብኘት ለማነቃቃት የሚሆን ሳይሆን የዛሬውን ኒውስ ሳይክል በምን ልቆጣጠር የሚል እና በፕሮፓጋንዳው ዘርፍ ይችን እኮ እነሱም አይክዱም እኮ መሳይ። በእውነት ከሚያምኗት ነገር ነው። እንደውም እነሱ በፕሮፓጋንዳው ዘርፍ ተበልጠናል የምትለው አብይ የሚወዳትን ነገር ስላጣ ብቻ በዛች ፍቅረኛውን እንዳጣ ጎረምሳ ያችን ሚስ ሚስ አድርጓታል። ሚስ ይችን ጉዳይና እሷንም አምሮ እየተናገረ ያለው እሷን ነው። ምን ማድረግ ይቻላል መሳይ። እንግዲህ እንግዲህ በተከታታይ በአራት ክፍል በኢትዮጵያ ቴሌቪዥን ላይ ሰፊ ቃለ መጠይቅ ሰጥቷል። አላየ ነውም ተቀንጭቦ ከወጣው ማስታወቂያ ላይ የተናገረውን በእርግጥ አዲስ ነገር ባይሆንም ምናልባት እሱ ምን አዲስ ነገር ይናገራልን? ብለን ስለማንጠብቅ አራቱንም ክፍል መከታተል የሚጠበቅብንም አይመስለኝም። ግን የተናገራት ነገር አለች። አሁን እንደዚህ የሚቃወሙትን እሱ የሚሰራውን ነገር እግር በእግር እየተከተሉ የሚተቹትን ወገኖች የገለጸበትን መንገድ እንደው እዛ ላይ አስተያየት መስጠት ከተቻለ ነው። ከእጃችን ምንዳ ጠብቀው ነበረ። ያኔ ለውጡ ሲመጣ ኑ ግቡ ብለን ከዚህም ከዛም ስንጠራቸው የጠበቁት እጃችን ላይ ምንዳ ምንሰጣቸው አድርገው ነበር። ያን ምንዳ ሲያጡ ወጡና መሳደብ ጀመሩ አለ። አንዳንዶች ከእጃችን ላይ የግል ምንዳ ጠበቁ። ያ የጠበቁትን ምንዳ ከእጃችን ሲያጡ አኮረ። ኑ ሲባሉ ግቡ ሲባሉ አብረን እንስራ ሲባሉ ኑ የተባልነው አራት ኪሎ ነው ብሎ ያሰቡ ሰዎች ሳቱ። አይ እንግዲህ ቲፒካላዊ ነው እንዳልኩ ነው። አንደኛ ሰውነት ሁሉ መቁሰሉን ተረዳለት። በአጠቃላይ አሁን ንግግሩን ባላዳምጠው ምን ሊሆን እንደሚችል በአብዛኛው እኔ ጻፍና ስጠይ ብትለኝ በአብዛኛው ትክክል እንደመሆን አልጠራጠረም ምን ስቴት ኦፍ ማይንድ ላይ እንዳለ ስለማቅ የሚናገረው ነገር ምን ሊሆን እንደሚችል እገምታለሁ እና እሱ የእሱን ምን እንዳለው የፈለጉ ሰዎች እኮ አልከለከለም እኮ አብይ አብይ መስረቅ ለሚፈልግ ሰው በደንብ ተመቻችቶ መስረቅ ይችላል አብይ የሚለውን ነገር የሟላ ከሄደ የፈለገውን የባንክ ብድር ማግኘት ይችላል። የፈለገውን መሬት ማግኘት ይችላል። የፈለገውን ስልጣን ማግኘት ይችላል እና ስልጣን ፈልገው ለገቡ ሰዎች እኮ ሰጥቷል። ለፈለጉ እስከሚሞቱ ድረስ እዛው ኢትዮጵያ ውስጥ የነበሩ ዶክተር በየነ ጴጥሮስ ፕሮፌሰር ስልጣን አግኝተዋል። ዶክተር መራራ ግን ስላልፈለጉ አላገኙ አልፈለጉ። ብርሃኑ ነጋ አግኝቷል። አቶ አንዳርጋቸው ግን ስላልፈለገ ትቶ መጥቷል። በለጠ ሞላ ስለፈለገ ተቀብሏል። ክርስቲያን ታደለ ግን ስለተቃወመ ስር ቤት ገብቷል። ስለዚህ የፈለገ ሰው አግኝቷል። የአብይን ስልጣንና ምንዳና መናኛ ነገር የፈለገ ሰው እንደው አብይ የማይሰስተው ነገር እንደው ይሄ ነው። አንተ እኮ እንደው ከእግዚአብሔር የተላካ አንተ ባትኖር የኖረች ሀገር ምንድናት ቢባል እኔ እንጃ ይልቃል እንደው አትናገረኝ እንጂ እዛው አለህበት ሀገር ቤት ልግዛልህ እንደሚል አልጠራጠርም። እና ምንዳፈልጎ ከለከልኩትና ተጣላይ ማለት ለአብይ አይሰራም ነው ምልኩ እራሳቸውን ለካዱ ሰዎች ከጋዜጠኛ እስከ ፖለቲካ መሪ ድረስ እስከ ተቃዋሚ መሪ ድረስ አገር ውስጥ ያለ ከውጭ የገባ ምን ብትል እዛው ነው። በሌላ ወገን ግን እሱን የተቃወመ ሰው እሱን የተቃወመ ሰው ታየደ እንዳሁት የምታውቀው ነው። እንግዲህ አንተ በጣም የእውነት ሰውና ሀቀኛ ሰው ቢኖር እኔ እንደው በፖለቲካ አመለካከት ከታየጋ በብዙ ርቀት እንለያያለን፣ ግን ልብ ብለካየ በእውነት ብልጽግና የሚባለውን ራሱ በመልክ ያለው ድርጅት ለማድረግ ስለ ብልጽግና ብልጽግና ሰነር ላይ የተጻፉትም በአግባቡ የሚናገር ሰው ማን ነበር ብትላይ፣ ታየ ደንዳ ነው። ማስታውስ ራሱ እንደው ብልጽግናን ብልጽግና ለማድረግ ከራሳችን ውስጥ ሌብነት ይጥፋ ተብሎ በዛው በኦሮሚያ ጨፌ ውስጥ በአደባባይ ሲናገር የነበረ ሰው። እንዲሁም ደግሞ መንግስታችን አቋም ነው ብሎ በያዘ ጊዜ ከጦርነቱንም ብትለው በኋላ አብይና ጆዋር ሲጣሉ፣ አሁን ጆዋር ያኔ ትልቅ ስም ነበረው አይደል? ከጆዋር ጋር ፊት ለፊት ሲታገል እንዴት እንደነበረ እንደዚሁም ደግሞ ሰላሙን አያዋጣም ብለው ወደ ትጥቅ ትግል ከሄዱ ጋራ ከብልጽግና ልዩነት አላቸው ብሎ ሲያምን በደንብ አድርጎ ያንን አቋም ወስዶ የመንግስቱን አቋም ወደ ተግባር ለመለወጥ ምን ያህል ባመነበት ነገር ርቀት እንደሄደ ኢቭን ኮንስቲትዌንሲ በሚያሳጣ መልኩ ማለት ነው። አሁን የታጠቁ ኃይሎችንም ሲነቅፍ የስልጣን ተገዳዳሪ የነበሩና ብዙ ህዝብ ድጋፍ የነበራቸውን እነ ጃዋርን በወቅቱ ሲነቅፍ የአብይን ጦርነትም ደግሞ ትክክለኛ ነው የመንግስታችን ነው ብሎ ሲደግፍ የብልጽግና ፕሮግራምና ሀሳቦችም ደግሞ መልክ ባለው መልኩ ሲናገር የነበረው ቆራጥ ነው ግን የብልጽግና መንደር እውነት የሚናገርን ሳይሆን ውሸታምና ቀጣፊን ጥቅመኛን ስለሚሰበስብ እውነት መናገር ሲጀምር በህዝብ ደም መቀለዱን አብይ ሲያውቅበት፣ እንዲሁም ኦሮሚያ ውስጥ ያለውን ችግር በሰላም ለመፍታት የተሄደበትን ርቀት እንዴት ለራሱ መጠቀሚያ እንዳበላሸው አውቆ ከህዝብ ጎን መቆም ሲጀምር ግን የብልጽግናውን ዋና ተከራካሪ የነበረውን ታዬ ደንደአ እውነት ስላለው ብቻ እንዴት አዋክቦ እስር ቤት እንደከተተ አሁንም ደግሞ ህዝብ እያዳመጠው ሲሄድና ላመነበት ነገር ብዙ ርቀት ሲሄድ እንዴት እንዳደረገው ታያለህ። እና አብይ አካባቢ እውነትና እውነት የሚናገር ሰው የማይፈለግበት ምን ያህል ደካማ ድርጅት እንደሆነ ብልጽግና የሚባለው ራሱ ቅድም እንዳልኩ እውነትን የሚናገሩና በሀቅ ይዘው የሚናገሩ ሰዎችን የማይፈልግ ድርጅት እንደሆነ በታየ ጥሩ ምሳሌ አድርገህ የምትናገረው ሌብነት ይጥፋ ባሉ ችግሮቻችንም በውይይት እንፍታ ባለ እውነት ነው ብሎ ባመንበት ጊዜ ደግሞ የመንግስቱን አቋም ይዞ በፖለቲካ ተቀናቃይ ናቸው ያላቸውን ሰዎች ሁሉ ያለ ገደብ ሳይፈራ የሚናገርን ሰው ለእንደዛ አይነት ነገር የአብይ ፖለቲካ ማስመሰል መዋሸት እንደሆነ እንጂ ምንም አይነት ትኩረት እንደሌለው የተቃወሙትን እዛው ፓርቲ ውስጥ የነበሩ ከውጭ ያልመጡ እነ ዮሐንስ ባያለውንም ይሁን እነ ዶክተር ካሳ ተሻገረን ቢሆን ራሱ የመንግስት የሆኑትን ተቃዋሚ ሆኖ የፓርላማ አባል የሆኑትን እነ ክርስቲያን ታደለን ሲያስር በሌላ ወገን ግን የሱን ንግግር ያዳመቁትን ደግሞ የአብን አባላት ትላልቅ ሹመት እየሰጠ የኢዜማ አባላትን ትላልቅ ስልጣን እየሰጠ የሶሻል ዲሞክራትን ነፍሳቸውን ይማርና ትላልቅ ስልጣን እየሰጠ እንዲህ እንዲህ እያደረገ ስልጣንና ምን እንዳፈልጎ ካብይ አጣ ሰው የለም። እምቢ ያለ የተጸየፈ ሰው ነው። እንደውም ካብይ ጋር መኖር የማይችለው ነው ለመሳይ አብይ አህመድ የተለያዩ የድጋፍ ሰልፎችን እያዘጋጀ ነው። ሰሞኑን የኮሪደር ልማትን በመደገፍ የኮሪደር በተለያዩ የኢትዮጵያ አካባቢዎች እየተሰሩ ያሉትን ከኮሪደር ጋር የተያዙ እንቅስቃሴዎችን በመደገፍ ኢትዮጵያውያን ሰልፍ እንዲወጡ እንቅስቃሴ እየተደረገ ነው። በአዲስ አበባ ምናልባትም በሚቀጥሉት ቀናት ውስጥ እንደሚካሄድ ይጠበቃል። በሄደበት ቦታ ህዝብ ግልብጥ ብሎ ተወዳጅ መሪ እንደሆነ ለማሳየት በዚህ በካሜራም ቴክኖሎጂ ህዝቡ ወጥቶ እሱን ሲያየው እየተደሰተ እጁን እያውለበለበ በዛ መልኩ የሚወደድ መሪ አድርጎ ራሱን ማየት አሁን በሰልፍም እንደዚሁ ድጋፍ ያለው መሪ አድርጎ ለማሳየት የሚሄድበት ነገር አለ። እንደው በዚህ ማምለጥ ይቻላል ወይ? እንዲህ አይነት አገዛዞች እንደዚህ መደበቂያ እየፈለጉ በግድም ይሁን በተለያየ መልኩ የሚያስወጣቸውን ህዝብ የኛ ደጋፊ ነው በማለት ለዓለም የሚያሳዩበት መንገድ ምን አይነት እንደው ጥቅም ያስገኝላቸዋል? ይሄ የአምነስቲ ኢንተርናሽናል የሰሞኑ ሪፖርት ነበረ። በአምሳ ስምንት ከተሞች የሚካሄዱት የኮሪደር ልማቶች እንዲቆሙ ጠይቋል። ወደ ህግም እንወስዳለን ከህግም አኳያ እንዲታይ የሚልም አንዳንድ ሀሳቦች እየመጣን ያለው ስለዚህ የኮሪደር ልማት የኢትዮጵያ ህዝብ የሚደግፈው ነው በሚል ሰልፍ ሰሞኑን ይደረጋልና ይህንንስ እንዴት ማየት ይቻላል? የቀረው ነገር ምንድን ነው? አብይ አሕመድ ከዚህ በኋላ ሁሉ ነገር እየነጠፈበት ነው። ምን የቀረው ነገር አለ? የቀረው ነገር ስልጣን አስረክቦ መሄድ ነው። ምናልባት ጤነኛ ሰው ቢሆን የነገሮችን እድገት አይቶ ኢኮኖሚው በዚህ ደረጃ ከተበላሸ የላኩት ወታደር ሁሉ የሚዋጋበት ምክንያት አጥቶ በየወረዳውና በየገጠር መንገዱ የአገር መከላከያን እያዋረዱ ያሉት የፖለቲካ ኃይሎች ሁሉ በምንም አይነት ከኔጋ በማይሆን ሁኔታ ሲሆኑ ትልቅ የዲፕሎማሲ ልምድና ምልክት ሀገር የነበረችን ነገር በየሄድኩበት ሁሉ ዓይን ላፈር ስባል ከጎረቢቶች ሁሉ ስታነቅ ከዛም አልፎ ጎረቢቶች ሁሉ እኔን እንደ መንግስት ከማወቅ ይልቅ ከተቃዋሚዎች ጋር የአብሮ የመስራት አዝማሚያ እያሳዩብኝ ሲሄዱ፣ ከዚህ በኋላ ያለው ነገር ሁሉ በፕሮፓጋንዳ የሚሸፈን አይደለም። ስለዚህ የማርያም መንገድ አግኝቼ ሴፍ ኤግዚት ልውጣ ነበር፣ ጤነኛ ሰው ቢሆን ማድረግ የነበረበት በእውነት ግን ይሄ ደግሞ ከአብይ ካራክተር ጋር በፍጹም የሚሄድ ነገር አይደለም። እየተዋረደ መቀጠል ነው የሚፈልገው። እያንዳንዱ ነገር እንግዲህ አብይ ሲመጣ የነበረውን የህዝብ ድጋፍ የምታውቀው ነው አይደለም? ያንን ያየ ሰውና በዛ ደረጃ አውቆት የጠላው ሰው አዲስ ሰው ቢሆን እኮ ትንሽም ድጋፍ ቢሆን ነገ ታድጋለች ብለህ ያችን ኢንክሪመንታል በሆነ መንገድ እየተከተልክ ልትሄድ ትችላለህ። ግን አብይ ፍሪ ፎል ነው የሆነው። ከዛ ከፍተኛ ፒክ በፍጥነት ሂዶ ሂዶ ከዚህ በኋላ ቢያስወጣ ህዝብ ደርቆ ከጠላው በኋላ እምነቱ ተሸርሽሮ ተሸርሽሮ አይንህን ላፈር ከተባለ በኋላ የሚደረገው ነገር ከዛ ይልቅ መንግስት እንደው እንዲህ ነው እንዴ እንዲባልና ፕሮፓጋንዳውም፣ ከመንግስትም እንኳን ማይጠበቅ መንግስት እኮ ትንሽ ነገር ሰርቶ የበለጠ ተጋኖ እንዲታይለት እና የራሱን ስዕል ለማስተካከል የሚያደርገው ፕሮፓጋንዳ ልባስ አለ። ግን ነጩን ጥቁር ነው ብሎ ፕሮፓጋንዳ ከነዛ የበለጠ ህዝብን እያበሳጨ ካለው እውነታ ጋር የማይዛመድ ነገር ሲያወራ እኔንደሞ እንደውም ወደፊት ለመንግስት የነበረው ክብር የኢትዮጵያ ህዝብ መንግስታዊ ህዝብ በመሆኑ ለህግና ለመንግስት የነበረውን ክብር በየጊዜው እየሸረሸረ አብይ የሚታመን ሰው ሁሉ እንዳንዳጣ ወደፊት የሚያደርግ ነገር ሆኖ ነው ማየው እንጂ ለመኖር በምንም አይነት ጊዜው አልፏል። አሁን በሚያደርገው ፕሮፓጋንዳ በምንም አይነት ራሱን ማታለል አይቻ ኢቭን ራሳቸው መሳይ አሁን የአብይ ካድር የሆኑ ሰዎች እኮ ያውቃሉ። ምንድን በዛ በኢህአዲግ ዘመን የነበሩ ሰዎች ናቸው። በእያንዳንዷ ነገር እንዴት እንደሚገመገሙ፣ በእያንዳንዷ ሴክተር እንዴት